ሰላም ጤና ይስጥልን። እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ በበግደ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መላው የእስልምና እምነት ተከታዮች ደግሞ በጣም አሪፍ የ አረፋ በዓልን እያሳለፋችሁ ከቤተሰብ ከጓደኛ ጋር በጥሩ ስሜት በጥሩ ሙድ ላይ ናችሁ ብለን ተስፋ እናደርጋለን ለሁላችሁም መልካም የበዓል ጊዜን በድጋሚ እንመኛለን እንኳን አደረሳችሁም። እንላለን ታዲያ ይህንን ሸገር ስፖርት ዊዝ አበበ ገደይ የሚለውን የእኛን የዩትዩብ ቻናል ሰብስክራይብ አድርጉና በቤተሰብነት ተቀላቀሉ የደውል ምልክቱን ተጭናቸው አዳዲስ ስፖርታዊ መረጃዎችን ስናወጣ መልእክት እንዲደርሳችሁ አድርጉ ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ በዚህ መንገድ ላበረታችሁን በሙሉ ምስጋናችን ይድረሳችሁ እንላለን ከልብ እናመሰግናለን። በኢድ አል አድሃ አረፋ ዕለት መጥተን በዚህ ሰዓት ያሉ አዳዲስ የዝውውር ጉዳዮች፣ ነባሮቹ የዝውውር ወሬዎች ላይ ምን አዳዲስ ነገር ተጨመረ፣ ምን አዳዲስ የዝውውር እንቅስቃሴዎችስ እየተከናወኑ ነው የሚለውን በተመለከተ ለተወሰኑ ደቂቃዎች ከእናንተ ጋር ቆይታ ለማድረግ ነው ያገኘናችሁ። ስላገኘናችሁ በጣም እጅግ በጣም ደስ ብሎናል። አርሰናልን እናስቀድማለን። አርሰናል አዳዲስ ተጫዋቾችን ወደ ቡድኑ መቀላቀል እንደዚሁም ደግሞ ነባር ተጫዋቾቹ መካከል የተመረጡትን ውል ማደስ ላይ ያተኩራል ነው በዚህ ክረምት ከአርሰናል የሚጠበቀው። ስለዚህ ከነዚህ መካከል አንዱን ዛሬ አከናውኖንታል። ጋብርኤል መግሐሌሽ ከአርሰናል ጋራ እስከ 2029 ድረስ አብሮ የሚያቆየውን ኮንትራት ተፈርሟል። ስለዚህ አርሰናልና ጋብርኤል ማጋሌሽ ባለፉት ተከታታይ ጊዜያቶች ሲያደርጉ የነበረው ድርድር ተሳክቶ ጋብርኤል ማጋሌሽ አዲሱን ኮንትራት ፈርሟል። ይሄ ለአርሰናል በጣም አሪፍ ነገር ነው። ምክንያቱም ከዚህ በፊትም እንደምንለው ሳምሪት አስታውሺ ከሆነ ሁለት መሰረታዊ ነገሮች ናቸው በክለቦች መከናወን ያለባቸው፣ ጠንካራ ቡድን ከመገንባት አንጻር፣ አንድ ነባር ተጫዋቾች መካከል በጣም ጥሩ ናቸው የሚባሉትን ማቆየት፣ ኮንትራታቸውን ማደስ እና ለረጅም ጊዜ እነዚህ ጠንካራ ተጫዋቾች አብረው እንዲቀጥሉ ማድረግ ነው። እዚህ ላይ አርሰናል ደካማ ነበረ፣ በሚወስናቸው ውሳኔዎች የተዘናጉ አሰራሮች። አርሰናል ወሳኝ ተጫዋቾቹን ማቆየት ላይ ክፍተት ያጋጠመው ነበረ። እነዚህ አይነት ክፍተቶች እንዳያጋጥሙ ለምሳሌ እገሌ አሪፍ ነው ሲባል የሱና የክለቡ ኮንትራት እስኪያበቃ ድረስ ጸጥ ቀጥ ብሎ ይጠብቅ ይጠብቅና የሆኑ ክለቦች መጥተው የልጁን ስሜት ከከፈሉት በኋላ ለዚኛው ልጨዋት ለሪያል ማድሪድ ልጨዋት አርሰናል ምናምን ካለ በኋላ ሲቲ ልግባ እንዴ ምናምን ካለ በኋላ መተሽ አካኪዘራፍ ዘራፍ ብቲ እሱን ለማቆየት ምናምን ብቲ፣ ቢያንስ የሚሸጥ እንኳን ከሆነ በትልቅ ዋጋ የሚሸጥበት የሚቆይም እንኳን ከሆነ እር ሊያቆይተሹ ልጁ ሀሳቡ ሳይከፈል በሙሉ ትኩረት ለአንቺ የሚያገለግልበትን ነገር ለምንድን ነው የማያደርገው ሲባል ነበር። በጣም ብዙ ተጫዋቾችን ልጠራል እችላለሁ። አርሰናል በዚህ መንገድ ድሮ ሲዘናጋባቸው የነበሩት፣ የአሁኑ የአርቴታ አርሰናል ጋር ግን እንደዚህ የሚባል ነገር የለም። ከስር ከስር ከስር ከስር ነገሮችን ያጸዳል። ከስር ከስር ኮንትራቶችን ያድሳል። ወሳኝ የሚባሉ የአርሰናል ተጫዋቾች የአርሰናል ሆነው ይቀጥላሉ። ይሄም ደግሞ እየሆነ ነው ልልሽ ፈልጌ ነው፣ የመጀመሪያው ነገር። ስለዚህ የ27 ዓመቱን ጋብርኤል ማጋሌሽን ከዊሊያም ሳሊባ ጋራ ያላቸውን ጥምረት ለሚያቅሰው ሳሊባና ጋብርኤል ማጋሌሽ አሁንም ለተጨማሪ አመታት በአርሰናል ቤት ውስጥ አርሰናልን በጠንካራ የተከላካይ ክፍሉ የሚታወቅ አድርገው ሊያስጉዙት ይችላሉ ብዬ ነው ማምነውን ካልሆነ ስስቲ ያኔ እኮ አውጥተሽ መሸጥ ትችያለሽ። አልሰራ ካለ ኬሚስትሪ አልሰራ ካለ ጥምረቱ፣ ሳሊባን መሸኘት ካለብሽ ትሸኛለሽ። ፈላጊ አያጡ አንቺም ግን ሙሉ ልብ ይኖርሻል ማለት ነው። መሸጥም ማቆየትም ምናምንም በተመለከተ ይሄ ነገር ይደረጋል። ይሄ እንግዲህ ጋብርኤል ማጋሌሽ ሁላችንም እንደምናስታውሰው ሁለት ሺ ሀያ ላይ ነው አርሰናለን ተቀላቅሎ የነበረው ሀያ ሰባት ሚሊዮን ፓውንድ ከሊል ተከፍሎበት አርሰናለን እየተቀላቀለ ተጫዋች እንደሆነ እናስታውሳለን። በአርሰናል ደጋፊዎች በጣም ከሚወደዱ ተጫዋቾች መካከል አንደኛው ነው። ሁለት መቶ አስር ጨዋታዎችን በሁሉም የውድድር አይነቶች ለአርሰናል አድርጓል። ሀያ ጎሎችን አስቆጥሯል። በጣም ጠንካራ የተከላካይ ጥምረት በሱና በሳሊባ መካከል ፈጥሮ አርሰናል በጉብዝና ከሚጠራባቸው የመጫወቻ ክፍሎች መካከል አንደኛው ተከላካይ እንደሆነ እናስታውሳለን። እንግዲህ ሌሎች ተጨማሪ ተጫዋቾች ከአርሰናል ጋር ውላቸውን ለማደስ ቀጣይ ስራ እየተሰራ ነው ተብሏል። እንግዲህ ዊሊያም ሳሊባ፣ ቡካዮ ሳካ እንደዚሁም ደግሞ ትላንትና ነው ከትላንት ወዲያ ስናነሳ የነበረው የስኬሊም ጉዳይ እነዚህ እነዚህ ደግሞ ተጫዋቾች ኮንትራታቸውን ያራዝማሉ ተብሏል። ስለዚህ አርሰናል በአሰልጣኙ በጋብሪኤል ማጋሌሽ እና በአንድሪያ ቤርታ ፎቶግራፍ ያጀበ ዜና ነግሮናል ለማለት ነው። ው የገብርኤል ማጋሌሽ የውል ዕድሳትን በተመለከተ ሲጠበቅ የነበረ ነው። አንዳንድ ስጋቶች ነበሩ፣ ባለፈውም እኛም ስናነሳ ነበር። ምናልባት ከጉዳት በኋላ አንዳንድ ተጫዋቾች የነበረውን አቅማቸውን መልሰው ለማግኘት ይቸገራሉ። ው እና ምናልባት የገብርኤል ማጋሌሽ የሜዳ ላይ እንቅስቃሴ ምን ሊሆን እንደሚችል አይታወቅም። ኮንትራት ለማራዘም አርሰናልን ትንሽ የያዘው ጉዳይ ይህ ሊሆን ይችላል ተብሎ ሲነገር ነበረ። ግን አርሰናል እውነት ለመናገር ኮንትራት በማራዘም ላይ ጥሩ እየሰራ ነው ያሉትን ተጫዋቾች በማቆየት ላይ ይሄ አንድ ነገር ነው። ግን የሚመጡ አዳዲስ ተጫዋቾችን በተመለከተ ያለው ውሳኔ ላይ አሁንም በደጋፊዎች በኩል ከፍተኛ የሚባል ቅሬታ እየሰማው ነው። እኔ እኛም ሀገር እንደዚሁም ሌሎች የውጭ ሀገር ሚዲያዎች ላይ ዜናዎች ከተጻፉ በኋላ ከስር የሚጻፉ ኮሜንቶችን ስናይ ሁልጊዜ በቃ ገሌን ሊያመጣ ነው፣ ከገሌ ጋር የሚደረገው ውይይት እዚህ ደረጃ ላይ ደረሰ የሚል ነው እንጂ የሚንከባለል ነገር ነው እንጂ የሆነ ቦታ ላይ በቃ ውሳኔ ተወስኖ የሚፈልጋቸውን ተጫዋቾች በማስፈረም ረገድ በጣም ትልቅ ክፍተት አሁንም እያየን ነው እና ይሄ ማስፈረም ደግሞ ምን አለው መሰለኝ፣ ሁለት አይነት አለው። አንደኛው ማስፈረም ዘግይተሽ ማስፈረም እኮ አንዳንዴ ያናድዳል ማስፈረም ሽ አይቀር ከሆነ ቀደም ብሎ ለምን አያስፈረምም የሚሉም ሰዎች አሉ ሁለት ታርጌት ያደረጋቸውን ተጫዋቾች ፋይናላይዝ ለምንድነው የማያረገው ትኩረት የሚፈልገው ቦታ ሌላ አዳዲስ ተጫዋቾች ቡድኑን የሚቀላቀሉት ደግሞ በሌላ የመጫወቻ ክፍል ይሆንና ይሄ የአርሰናል ደጋፊዎችን ወደ ቁጣ ስሜት፣ ወደ ብስጭት ስሜት ወይም ልክ አይደለም ብለው እንዲነጫነጩ የሚያደርጋቸው ይመስለኛል። የጋብርኤል ማጋሀሌሽና የነባር ተጫዋቾች ኮንትራት መታደስ ግን በጣም አሪፍ ነው። እንደውም አንዳንድ ሰዎች ምን ብሎ ጽፎልሽ አልመሰለሽ አርሰናል የጋብርኤል ማጋሀሌሽን ለረጅም ዓመት አስፈረመ ይልና በቃ ሀላንድ ጋር ያለው ነገር ሊቀጠል ነው ይልል። እውነት እኮ ነው። ሀላንድም ረጅም አስር አመት ዘጠኝ አመት ተኩል አካባቢ ነበር የፈረመው ስለዚህ ስለዚህ ሀላንድና ገብርኤል ማጋሌሽ ትንቅንቁን ይቀጥላሉ። ገናኙ ነው። እዚሁ አርሰናል ላይ ሁለት አዳዲስ ከዝውውር ጋር ለእኔ አዳዲስ ናቸው። የአርሰናል ታርጌት ነበሩ የሚለው አልመጣልኝም ነበረ። ወይም እነዚህን ተጫዋቾች ከአርሰናል ጋር እያይ አላሰብኳቸው። አርሰናል የግብ ጠባቂውን ባካፕ እያሰበ ነው የሚለውን ሰምቻ አለው፣ ግን ከፓሪዝ አባላጋን ከቼልሲ ይወስዳል ብዬ ግን አስቤ አላቅ አሁን 30 ዓመቱ ነው። ኬፓ ሪዛ ባላጋ፣ በነገራችን ላይ ጎበዝ ግብ ጠባቂ ነው። ጎበዝ ነው፣ ግን ኔጌቲቭ ኢምፕሬሽን የፈጠረብን ራሱ ስለሆነ ነው እንጂ ከዲሲፕሊን ዋይዛ እንዴት፣ አስታውሱ ከሆነ የቼልሲ አሰልጣኝ ተቀይረው ወጣ ሲሉት አልወጣም ያለው ያው፣ ሁሉም ሰው በሱ ነው የሚያስታውሰው። በቃ በዛ እንዲታወስ ሆነና አን ፕሮፌሽናል የሆነው ነገሩ ወጣ እንጂ ኬፓ በጣም ጥሩ የሚባል ግብ ጠባቂ ነው። ስለዚህ ለዴቪድ ራያ ባካፕ እየፈለገ ያለው አርሰናል መጀመሪያ የፈለገው የስፓኞሉን ግብ ጠባቂ ነበረ፣ እሱ ባርሴሎና ገባ አጣው ማለት ነው። አርሰናል ታርጌት ነምበር ዋኑን አጥቷል። ስለዚህ ታርጌት ነምበርቱ የሚሆነው ደግሞ ኬፓ ሪዛ ባላጋ ነው። አሁን የኬፓ ዞጉር ወደ አርሰናል ያውም ኬፓ ሺ ብሎ የዴቪድ ራያ ባካፕ ለመሆን ከተስማማ ዋጋው እዚህ ግባ የሚባል አይደለም፣ እዚህ ግባ የሚባል አይደለም። ስለሽ በሁለቱ መካከል በነበረ ስምምነት፣ በቼልሲና በኬፓ መካከል በነበረ ስምምነት አምስት ሚሊየን ፓውንድ የከፈለ ይውሰደው የሚል ስላለ ከአምስት ሚሊየን ፓውንድ ያነሰ ምንም ልትከፊ አትችም እና በኬፓ አሪዛባላጋ አርሰናልን የሚቀላቀል ከሆነ ያው ካላመጸብሽ ካልተነጫነጨ ድሬስ ሩሙን ካልበጠበጠብሽ ምናምን የሆነ ነገር ሊፈ ግን ይስማማል ወይ የሚለው ስጋት ይመስለኛል፣ አይደል? ይሄ ሁለተኛ ግብ ጠባቂ ሆኖ ለመምጣት ስምምነት ይኖረዋል ወይ? ኬፓ አሪዛ ባላጋ ይስማማል ወይ የሚለው ይመስለኛል እኔ ስጋት ሊሆን የሚችለው ያንን የሚፈቅድ አይነት ተጫዋች አይመስልም ማለት ምክንያቱም ጥሩ ብቃት ላይ ነው የሚገኘው ምናልባት አማራጭ ከጠፋ ሊቀበለው ይችል ይሆናል እንጂ ሌሎች ክለቦች ግን ቢያስፈርሙት የሆነ ያን ያክል የምትከስርበት አይነት ግብ ጠባቂ አይደለም ጥሩ ነገር አሳይቷል ጉብዝና አለው ጎበዝ ግብ ጠባቂ ነው እውነት እውነት ለመናገር ስለዚህ አርሰናል ይህን ልጅ ግን ኮንሲደር እያደረገው መሆኑን ይወቁት ሁለተኛው አርሰናል ራሱን የሚያጠናክርበት የተባለው የግራ መስመር ነው እንግዲህ ግራ መስመር ስንል እነ ኒኮ ዊሊያምስ ምናምን እያሰብሽ ግን፣ ኦሎፍ የሰደን በዚህ ሳምንት ካልሆነ ደግሞ በሚቀጥለው ሳምንት የመጀመሪያ ቀናት ላይ ከዣቪ አሎንሶ ጋራ ቁጭ ብሎ ይነጋገራል የሚባለው ብራዚላዊ ሮድሪጎ ሪያል ማድሪድ ጋራ ላይቀጥል ይችላል ተባለ። አዲሱ አሰልጣኝ ዣቪ አሎንሶ ና ሮድሪጎ ቁጭ ብሎ የሚያወሩት በቃ ክለቡ ስለ እኔ ምንድን ነው የሚያስበው? ሌላው ነው በደንብ መጫወት እፈልጋለሁ። ሌላው ነው እና ዋትስ ዩር ፕላን እኔን በተመለከተ ምንድን ነው ያንተ ቅድ የሚለውን ነገር ያወራሉ። ይሄንን የሰማው አርሰናል በግራ መስመር በኩል ሮድሪጎን ሊያስፈርም ነው። ብራዚላዊውን የሪያል ማድሪድ ተጫዋች ሮድሪጎን ወደ አርሰናል ለመውሰድ ጥረት እየተደረገ ነው። እንግዲህ ሌፍት ዊንገር ይፈልጋል፣ ስትራይከር ይፈልጋል፣ ሆልዲንግ ሚድፊልደር ይፈልጋል፣ ለግብ ጠባቂው ተጠባባቂ ግብ ጠባቂ ማስፈረም ይኖርበታል ምናምን ሲባል ነበረ። እንግዲህ አንድሪያ በርታ አሁን እየሰሩ ያሉት ማርች ላይ ያለሰው እየተቀጠሩት አሁን በዋናነት ሲሰሩ የከረሙት አሉ አሁን ቆይ ጠቀስኩልሽ አለ ቦታዎችን ተጠባባቂ ግብ ጠባቂ፣ የመስመር አጥቂ ወይም ዊንገር በዩ ከዛ እንደገና አጥቂ ዘጠኝ ቁጥር ከዛ እንደገና ሆልዲንግ ሚድፊልደር እነዚህ በዋናነት በዋናነት አርሰናል ዘንድሮ ሳይሰራቸው አዲሱ የውድድር ዓመት መጀመር የሌለባቸው ናቸው። ስለዚህ እነዚህ ከሆኑ የሚፈለገው አዳዲስ ተጫዋቾችን ማምጣት፣ እነዚህ ተጫዋቾች እነማን ይሁኑ የሚለውን እነዚህ ተጫዋቾች እነማን ይሁኑ የሚለውን በደንብ በደንብ ሲያጠኑ ቆይተው አሁን ከአርቴታ ጋር አቁጭ ብለው እያወሩበት ነው አሉ። ቤንጃሚን ሼሽኮ አሁን እዚህ ጋር እንደውም አማራጭ አበዙ አሉ። አሁን የሚሆንላቸው አይመስለኝም ቤንጃሚን ሼሽኮ? ጎኮሬሽ ቤንጃሚን ሸሽኮ፣ ጎኮሬሽ፣ አሌክሳንድር አይዛክ አይመስለኝ። አይዛክ አይመስለኝ። ኒውካስል እሺ ብሎ ይለቃል ብዬ አላስብም። በምንም ተአምር፣ በምንም ተአምር ኒውካስል እሺ ብሎ ይለቃል ብዬ አላምንም። ግን ቢያንስ አሁን እንዳልከው አራት ተጫዋቾች የግድ ነው፣ የግድ ነው። እነዚህ የግድ አራት ተጫዋቾች መምጣት አኳ፣ የግድ ቢያንስ ያልኩት ለዛ ነው፣ አራት ተጫዋቾችን የውድድር ዓመቱ ከመጀመሪው በፊት አርሰናል የሚያወጣውን አውጥቶ የሚያወርደውን አውርዶ ማስፈረም አለበት። በደንብ እንግዲህ እያሰብንበት ነው። ድርድሮች አልተቋረጡ ምናምን የሚሉ ዜናዎችን ነው ምንሰማው ግን በቃ የሆነው ሁሉ ተደርጎ ቢያንስ አራት ተጫዋቾች ግዴታ መምጣት አለባቸው የሚል ነው። የኒኮ ዊሊያምስም ጉዳይ ቢሆን ዜና ሆኖ አይቼዋለሁኝ። የክለቡ ፕሬዚደንት እሱ አይሸጥም፣ አዎ በእኛ ፕሮጀክት በጣም ደስተኛ ነው። እየገነባን ባለነው ነገር በጣም ደስተኛ ነው። እሱን ያማከለ ነው አሉ። ጭራሽም እሱን ያማከለ ነው ብለው አስተያየት ሰጥተዋል። ግን ሀምሳ ሚሊዮን ነው ለካ ውል ማፍረሻው እና ምናልባት እንግዲህ አንዳንድ ጊዜ የክለብ ፕሬዚዳንቶች ወይም አሰልጣኞች እንዲህ ያለ ነገር ይናገራሉ። የመጨረሻውን ሀሳባቸው ነው ብሎ ለመውሰድ ሀምሳ ሚሊየን ልክፈል ካለ ኮ የክለቡ ስምምነት አያስፈልግም። አዎ መውሰድ ይችላል። ማሳመን ብቻ ነው፣ ልጁን ማሳመን ብቻ ነው የሚጠበቅብሽ። ልክ ነው። ምክንያቱም ውል ያፈረሰ ሰው ሀምሳ ሚሊየን ይክፈል ነው የሚባለው። ውሉን ያፈርሳል፣ ሀምሳ ሚሊየን ይከፈላል ለአትሌቲክ ቢልባው። ከዛ በኋላ ልጁ ወደ አርሰናል ሙቭ ሊያደርግ ይችላል። እግሩ ላይ ኳስ ያምራል። በነገራችን ቀለል አድርጎ ነው የሚጫወተው። ዝም ብሎ ሳስበው ስለነበረ ነው። እና የኒኮ ዊሊያምስን ጉዳይ በተመለከተ የክለቡ ፕሬዚዳንት ኡሪያቴ ይባላሉ። እሳቸው አንቺ እንዳልሽው ነው ኖ ኖ ኖ፣ አይሸጥም የፕሮጀክታችን አካል ነው የሚል አስተያየትን ሰጥቷል። ይህንን ነው ከአርሰናል ጋር የምናያይዘው። አርሰናል ያው ከቶማስ ፓርቴ ጋር ግን ድርድሩን መቀጠሉን መረጃዎች እየገለጹ ነው። ሊቨርፑል እኒድ ሉዊስ ዲያዝ የሊውስ ዲያዝም ጉዳይ አለ አው ሊውስ ዲያዝና ሊቨርፑል የሚለያዩበት እድል እንዳለ ባለፈው በተደጋጋሚ ሲገለጽ ነበረ። እንደገና ደግሞ ሊዩስ ዲያዝን የሚፈልገው ባርሴሎና እንደሆነ እየተገለጸ እሱንም ስንሰማ ነበረ። እንግዲህ በእርግጠኝነት አሁን ሊዩስ ዲያዝ አንደኛ ከሊቨርፑል ለምን ይወጣል ብለው የሚጠይቁ ሰዎችም አሉ። ማለት ጥሩ እኮ ነው ፐርፎርም የሚያደርገው ብለውም የሚናገሩ ሰዎች አሉ። ሁለተኛ ደግሞ በራሱ በኩል ምፈልገውን ያክል የጨዋታ እድል እያገኘው አይደለም፣ እየተሰጠኝ አይደለም። ጨዋታ ላይ ባየንበት አጋጣሚ ጥሩ እንቅስቃሴ ከሚያደርጉ ተጫዋቾች መካከል ሊያንደኛው ይመስለኛል። ሉዊስ ዲያዝ መጥፎ እንቅስቃሴ አይደለም የሚያደርገው ለማንኛውም ግን አሁንም ባለው ሁኔታ ምናልባት ይሄ የዝውውሩን ጉዳይ በተመለከተ ሊወጣ ይችላል የሚለው ነገር አሁንም በስፋት በመገናኛ ብዙሀኖች ላይ ዜና ሆኖ እሱንም እየተመለከት ነው ነው እሱ ምን ገኝ የሉዊዝ ዲያዝ ጉዳይ ከሊቨርፑል ጋር ለእኔ ለእኔ ለእኔ ያበቃለት ጉዳይ ነው። ሁለት ነገሮች ናቸው የሚነግሩኝ። አንደኛው ባርሴሎና እኮ አፕሮች አረገው ሊቨርፑል እና ሊቨርፑል ውድቅ አደረገ። ባርሴሎና ይዞ የመጣውን ሀሳብ ነው ውድቅ ያደረገው። ሁለተኛው ሉዊዝ ዲያዝ በነበረው ፕሬስ ኮንፈረንስ ላይ የተናገረው ነገር ኮንሲደር እያደረገው እንደሆነ ነው የሚገባሽ ከሊቨርፑል መውጣትን አዲስ ክለብ መቀላቀልን በተሻለ መንገድ ራሱን ማሳየት በተሻለ መንገድ ኮምፒት ማድረግ የሚፈልግበት ነገር እንዳለ ነው ሉዊዝ ዲያዝ ራሱ እየተናገረ ያለው። ሶ ይሄ ከሆነ እውነቱ እኔ አብረው የሚቆዩበት ምክንያት አይታየኝም። ለሊቨርፑልም ሉዊዝ ዲያዝ ሄደ ብለው እንቅልፍ የሚያጡበት አይመስለኝም። ራሳቸውን እያጠናከሩ ካሉበት መንገድ አንጻር ይሄ ሁሉ ተጫዋች እየመጣ እንዴ፣ ተሰናባች መኖርም ደግሞ አለበት እንጂ አለበለዚያ ኮ ግፍ ነው። ለሌላ ክለብም ግፍ ነው። አዎ፣ ግን ከሌሎች ልክ እኮ ነው። ከሌሎች ክለቦችም ጋራ የእሱ ወኪሎች እየተነጋገሩ ነው የሚሉ መረጃዎችም የሊዩስ ዲያዝን ጉዳይ በተመለከተ ሰምተናል። በእርግጥ ገና ሁለት ዓመት ይቀረዋል ኮንትራት ከሊቨርፑል ጋራ ግን እሱ የሚናገረው ነገር በሊቨርፑል በጣም ደስተኛ ነኝን ብሎ አስተያየቱን ሰጥቷል ለዛውም ደስታዬ እየጀመረው መጀመሪያ ለሊቨርፑል ከፈረምኩበት ወደ ሊቨርፑል ከመጣሁበት ጊዜ ጀምሮ ነው እና በጠቅላላ ከሊቨርፑል ጋር በነበረኝ ጊዜ በጣም ደስተኛ ነኝ የሚል አስተያየቱን ሰጥቷል ሌሎች ክለቦች ጥያቄ ማቅረባቸው እኔን ሊያስፈርሙን መፈለጋቸው ኖርማል ነው ይሄ ማርኬቱ ኦፕን ነው አዎ እንደዛ ብሎ ሲናገር ነበር እና እንግዲህ መጨረሻው ምን ይሆናል የሚለው አይታወቅም ግን እንዳልከው አንተ እኔም ከሊቨርፑል ጋር የመቆየት እድል አለው ብዬ እንዳስብ የሚያደርግ አደለማ። ሊቨርፑል ላይ ግን አንድ ጥሩ ነገር አላለቀም ብለው ለሚያስቡ የሊቨርፑል ደጋፊዎች በጣም ጥሩ የሚመስለኝ የፍሎሪያን ዊርትስ ጉዳይ ነው። ፍሎሪያን ዊርትስ የሊቨርፑል ተጫዋች መሆኑ የማይቀር መሰለኝ አሁን። <trucs> <laughs> <glowing> <sutants>. <laughs> ባሽ ልጁም ሊቨርፑልን መቀላቀል ነው የሚፈልገው። ሊቨርፑልም ደግሞ ከመቶ አምስት ሚሊዮን ፓውንድ በላይ ነው ለተጫዋቹ ዝውውር ላቅርብ እያለ ያለው። የቀረው ነገር የፎርማሊቲ ጉዳይ ነው የሚሆነው በባይ ሊቨርኩሰን ና በሊቨርፑል በሊቨርፑል ና በተጫዋቹ መካከል ሕክምና ምርመራ ከዛ የቪዛ ይሹ ምናምን የሚባሉት ነገሮች በሙሉ ከባድ ይሆናሉ ተብለው አይጠበቁም። ይህንን የበለጠ እንዳምነው ያደረገኝ አንዳንዴ ክለቦች ከሚነግሩች አሰልጣኞች ከሚያወሩት ወይም ፋብሪዚዮ ሮማኖም ራሱ ከሚነግረኝ ነገር በላይ ሌሎች ጉዳዩን ያውቃሉ እምላቸው ሰዎች ሀሳብ ሲሰጡ፣ መግለጫ ሲሰጡ፣ ኢንተርቪው ሲደረጉ የሚናገሩት ነገር ነው። ለምሳሌ የቀድሞ የጀርመን እግር ኳስ ሌጀንድ ከሚባሉት መካከል አንደኛው ፊሊፕ ላሃም ሀሳብ ሰጠ። በጣም ከሚያደንቃቸው ተጫዋቾች መካከል አንደኛው ሙሲየላ እና አንደኛው ደግሞ ፍሎሪያን ዊርትዝ ናቸዋል እና ሙሲያላ በባየር ሚውኒክ የበለጠ ትልቅ ደረጃ ላይ ይደርሳል ካለ በኋላ ፍሎሪያ ዊርትስ ደግሞ ከሊቨርፑል ጋር ማንነቱን ያሳያል አላለ እና ዝም ብሎ እንዳመጣለት ተናግሮ አይደለም። ገብተሻል እምልሽ ነገር አሁን በፊሊፕ ላሃም ደረጃ እንደነዚህ ያሉ ነገሮች ወዴት እየሄዱ እንደሆነ የመስማት እድሉ በጣም ሰፊ ነው። በተለይ ጉዳዩ ባየር ሚውኒክን የሚነካ ከሆነ የመስማት እድሉ ደግሞ የበለጠ ሰፊ ነው። ባየር ሚውኒክ ነው ለሊቨርፑል ስጋት የሆነው፣ ፍሎሪያ ዊርትስን ከማስፈረም አንጻር። ባየር ሚውኒክ ደግሞ ይህንን ተጫዋች ይፈልገዋል፣ ሊቨርፑልም ይፈልገዋል፣ ልጁ ሊቨርፑል መቀላቀል ይፈልጋል ምናምን ተብሎ የባየር ሚውኒክ የረጅም ጊዜ አምበል ፊሊፕ ላም የሚባል ሰው መጥቶ ፍሎሪያ ዊርትስ ከሊቨርፑል ጋር በጣም እንደሚሳካለት፣ ሙሲያላ ደግሞ ከባየር ሚውኒክ ጋር የበለጠ የረጅም ጊዜ ጎበዝ ሆኖ እንደሚቀጥል ምናምን እየተናገረ አይ ይሄ ልጅ ሊገባም ላይገባም አይችልም ምናምን ልልሽ አልችልም። ለእኔ ኤትስ ናው ቢዮን ሩመር ለእኔ ከይሄ ወሬ የሰማው ምናምን ከምለው በላይ ያደርገዋል። የፊሊፕ ልሀ ማስተያየት ልለሽ ነው የሊቨርፑል ደጋፊ ለሆናችሁ ዝባችሁን ዝም ብላችሁ ተረጋጉ፣ የራሳችሁ ይሆናል ልጁ የሚል ነው። ማንቸስተር ዩናይትድ እኔ እኔ አንዳንዴ እውነት ለመናገር የማንቸስተር ዩናይትድ ክብሩ የሚገባሽ የማንቸስተር ዩናይትድ ታላቅነት የሚገባሽ እንደዚህ በተንኮታኮተ ጊዜ እንኳን የሚሰጠው ክብር ነው። ልክ ነው። አሁን 2013 አንስተሽ እስከ 2025 ድረስ በትልቅ ደረጃ ኮምፒት ማድረግ ከመቻል አንጻር ክፍተት አለበት የምትዩ ማንቸስተር ዩናይትድ ሀያልነቱን መልሶ አላገኘም የምትው ማንቸስተር ዩናይትድ ዚስ የር ፎርብስ ባወጣው እንትን ዘ ሰከንድ ሞስት ቫሉዌብል ክለብ ኢን ደ ወርልድ ስትባይ እነዚህ የአስራ ሶስት ዓመታት መንገታገቶች የአስራ ሶስት ዓመቶች ማቃቶች አልነቀነቁትም። አንድ ሪያል ማድሪድ ብቻ ነው የሚበልጠው። ሪያል ማድሪድም ደግሞ የሚበልጠው በመቶ ሚሊየን ካልሆነ በስተቀረ ስድስት ነጥብ ሰባት ነው፣ ይሄኛው ስድስት ነጥብ ስድስት ቢሊየን ነው። የሁለቱ ቫሉዌሽን ናቸው ማለት ነው። የአርሰናልን ብትወስጂ ከማንቸስተር ዩናይትድ አንጻር ኦልሞስት የማንቸስተር ዩናይትድ ቫሊዩ በጥፍ ይበልጣል ከአርሰናል ከነ ማንቸስተር ሲቲ ከነ ባርሴሎና ከነ ባየር ሚኒክ ከነ ሊቨርፑል ከነ ቼልሲ የበለጠ ነው። ማንቸስተር ዩናይትድ ዝም ብሎ ይገርመኛል እኔ እና ይሄ አንድ አባባላላ ክላሴስ ፐርማነንት የሚባል በቃ እሱን ነው የሚያሳየኝ ለእኔ የእውነት ለመናገር ሁለተኛ ማንቸስተር ዩናይትድ አስራ አምስተኛ ነው የወጣው ዘንድሮ አስራ አምስተኛ ነው የወጣው። ዩሮፓ ሊግንም በቶተናም ተሸንፏል። ቻምፒዮንስ ሊግ አይገባም፣ ዩሮፓ ሊግ ላይ የለበትም፣ ኮንፈረንስ ሊግ ላይ የለበትም እና ማንቸስተር ዩናይትድ የሚፈልጋቸውን ተጫዋቾች እነሱም ይፈልጉታል። አንዳንዶቹ የቻምፒዮንስ ሊግ እግር ኳስ የሚሰጧቸውን ክለቦች ትተው ኖ ኖ እኔ ለማንቸስተር ዩናይትድ ይሻለኛል ይላል። አሁን ኤምቤሞ ያንን ነው እያለ ያለ ብሪያን ኤምቤሞ ከብሬንትፎርድ ኒውካስል እኮ ይፈልገዋል ኒውካስል ውስጥ እኮ ቻምፒዮንስ ሊግ ጌም አለ ኤምቤሞ ቻምፒዮንስ ሊግ ጌምን አይፈልግም ወይ እስክት ድረስ ኖ ኖ ነው የማንቸስተር ዩናይትድ ይሻላኛል ማቲያስ ኩና እኮ ተፈላጊነት አለው ማቲያስ ኩና ግን ኖ ኖ ነው ማንቸስተር ዩናይትድ ቻምፒዮንስ ሊግ እኮ የለውም ችግር የለም አይኑረው ችግር የለም አብረን አንለወጥም ምናምን ነው የሚሉት አሁን የጎኮሬሽን እኮ ላመጣልሽ አሁን ጎኮሬሽ ምን አለ ሲባል ነበር የተወሰነ ጊዜ በፊት ቻምፒዮንስ ሊግ ኳስ ባለበት ነው መቀላቀል የምፈልገው፣ አለ ሲባል አልነበር? አሁን ራሱ መግለጫ ሰጠ። ራሱ መግለጫ ሲሰጥ ምን አለ? ክብር ነው ለእኔ እኮ ለማንቸስተር ዩናይትድን መቀላቀል፣ የቻምፒዮንስ ሊግ ጌም በሌለበትም ቢሆን ከአሞሪም ጋር አብሮ መስራት፣ የማንቸስተር ዩናይትድን ማሊያ መልበስ፣ ለማንቸስተር ዩናይትድ መጫወት፣ ማንቸስተር ዩናይትድ ጋር ጥያቄው ከመጣ ኮንሲደር አድርገዋል። በቀላሉ አትናቂም። አየሽ ታላቅ ስትሆኝ፣ በቀላሉም አልተገነባም ታላቅነቱ። ስላልተገነባ በቀላሉም አይፈርስም። ገብቶሻል። አሁን ይሄ ልጅ ሀያ ሰባት አመቱ ነው። ሳምሪ ምናልባት ፎር ሂስ ፕራይም፣ ይሄ ለምርጡ ብቃቱ የመጨረሻው ትልቅ ኮንትራት የሚፈርምበት ሊሆን ይችላል። ኢን ሂስ ሰርቲስ ምናምን አሪፍ እየሆነ ይቀጥላል አይቀጥልም፣ አላውቅም። በስፖርቲንግ ሊዝበን ያሳየውን ብቃት በፕሪሚየር ሊግ ያሳያል አያሳይም፣ አላቅም። በስፖርቲንግ ሊዝበን ከተጫወተው ጨዋታ በላይ ነው ጎል እያገባ ያለው። ልክ ነው ደግሞ መጀመሪያም ይወጣበታል ከተባለው ገንዘብም በከፍተኛ ደረጃ ቀንሷል። መጀመሪያ ላይ እኔ የማስታውሰው ወደ ሰማንያ አምስት ሚሊዮን ፓውንድ አካባቢ ነበር ውል ማፍረሻው። አሁን ግን ወደ ስልሳ ሚሉ እንደዛ እንደዛ አለ እና ይሄ ደግሞ ለማንቸስተር ዩናይትድ የበለጠ ምቹ ነው። ግን የተደረጉ ስምምነቶች ወይንም ደግሞ በቃ የነበሩ ንግግሮች አሉ ብሎ ለመናገር ባይቻልም ግን ጎኮሬሽ ወደ ማንቸስተር ዩናይትድ የመሄድ ፍላጎቱ አንደኛ ግልጽ ነው። ሁለት ከሩበን አሞሪም ጋር አብሮ የመስራት ፍላጎትና ከዚህ በፊትም ደግሞ አብሮ የሰሩበት አጋጣሚ ስላለ በስፖርቲንግ ሊዝበን ያንን በድጋሜ ለማምጣት ማንቸስተር ዩናይትድን የበለጠ ይመርጣልም ተብሎ እየተገለጸ ነው የሚገኘውና እንዳልከው በዚህኛው የዝውውር መስኮት ላይ ማንቸስተር ዩናይትድ ጥሩ እንቅስቃሴ ነው እውነት ለመናገር እያደረገ ያለ እስካሁን ድረስ የሰማናቸው የተደረጉ ዝውውሮችም ደግሞ ደግሞ ማንቸስተር ዩናይትድን የበለጠ ያጠናክራሉ ብለን የምናስባቸው ናቸው። እና የተጫዋቾቹ አስተያየት ግን ተመሳሳይ ሆኖብኛል። እንዳልከው አይ የአውሮፓ እግር ኳስ የለም፣ አዎ የለም፣ ግን ለማንቸስተር ዩናይትድ መጫወት እንፈልጋለን የሚል ለክለቡ ያላቸውን ፍቅር፣ ክብር የሚገልጽ አስተያየት ነው የሚሰጡት። እና ይሄ በሌላ መንገድ በዚህኛው የውድድር ዓመት የማንቸስተር ዩናይትድ ተጫዋቾች ሲወቀሱ የነበረበትን መንገድ ሊያቀልል ይችላል ብዬ አስባለሁ። ለማሊያው ፍቅር የላቸውም እነዚህ ተጫዋቾች ይህን ማሊያን በተመለከተ ያላቸው ስሜት በጣም የተዛባ ነው ተብሎ አስተያየት ሲሰጥ ነበርና ለክለቡ ይህንን ያክል ፍቅርና ክብር ያላቸው ተጫዋቾች የሚመጡ ከሆነ ለዛ ማሊያ ደግሞ ያላቸውን ነገር በሙሉ አውጥተው መክፈል ይችላሉ ብዬ ነው ማስበው እና በሁሉም ረገድ የተሳካ ጊዜ ሊያሳልፍ ይችላል ማንቸስተር ዩናይትድ በዚህ በተጫዋቾች ዝውውር ጉዳይ ላይ መልካም እነዚህ እነዚህ ነገሮችን እናነሳለን ቼልሲ በጣም ጥሩ እየሰሩ ከሚገኙ የፕሪሚየር ሊጉ ክለቦች መካከል ነው በዚህ ዝውውር ላይ አሁንም የቼልሲ ቀሪ የዝውውር መስኮቱ ዋነኛ ትኩረቶች ይሆናሉ ተብሎ የሚጠበቀው የአጥቂውን ጉዳይ መወሰን ነው። አጥቂው በማን ይቀጥል? አሁን ሊያም ዴላፔ ራሳቸው ሆኗል፣ አለ ኒኮላስ ጃክሰን። ከዛ እዛ ላይ ግን የሆነ ነገር አምጥቶ መወሰን ይኖርበታል ተብሎ ነው የሚጠበቀው። ሁጎ ኢኪቴኬ በቼልሲ አይን ውስጥ ከሚገኙ ተጫዋቾች መካከል አንደኛው ነው። ኤንዞ ረ ፈርናንዴዝ ዙሪያ ቼልሲን በደንብ በደንብ መገንባት ያስፈልጋል የሚልም አቋም አላቸው። እነ ኮል ፓልመር ባሉበት ሆነው ከዛ በተጨማሪ ግን ተቆርጦ መጣል ያለባቸው ተጫዋቾች ተቆርጦ መጣል አለባቸው ነው። መሰናበት ያለባቸው ተጫዋሾችም ላይ መወሰን ይኖርበታል ተብሎ ተመክሯል ቼልሲ የመስመር እንቅስቃሴውን ደግሞ በደንብ በደንብ ማጠናከር መቻል አለበት በተለይ ጄደን ሳንቾን ወደ ማንቸስተር ዩናይትድ መልሷል ሚካኤላ ሙድሪክ በገባበት የጉዳይ እንግዲህ ምን ያህል እንደራቀ ምናምን አይተናል እነዚህ እነዚህ ሁሉ ነገሮች ተደማምረው በጣም በጣም በጣም ትልልቅ የመስመር ተጫዋቾችን ወደ ቡድኑ መቀላቀል ይኖርበታል ተብሎ ነው የሚጠበቀው እንደገና ደግሞ ፎፋናን በተመለከተ አቋሙ ምንድን ነው ይህንንም መወሰን ይኖርበታል ተብሏል እነዚህ እነዚህ ነገሮች ለቼልሲ እና ለአሰልጣኝ ማራይስካ የተተዉ የቤት ስራዎች ናቸው። እኔ ግን የምጨምረው አንድ ቤት ስራ አለ። ቼልሲ በረኛው ላይ ማሰብ መቻል አለበት። ምንም ጥርጥር የለ፣ ያስበላል። በጣም በረኛው ያስበላል። አዎ፣ አይ፣ በጣም የሆነ የቼልሲ ደረጃ ላይ እየደረሰ ግብ ጠባቂ እንዳልሆነ አይተናል። በጣም ስህተቶች የሚሰራ ነው። ስለዚህ የቼልሲም ክፍተት ተብሎ አንድም የሚጠራው እኮ ግብ ጠባቂ ላይ ነው። ሁለትም ደግሞ ያው የአጥቂ ላይ የነበረው ችግር ነው። ስለዚህ እዚያ ላይ በደንብ የሚያስብበት ይሆናል ብዬ ነው እኔ የማስበው። ተጨማሪ ዝውውሮች ደግሞ ይኖራሉ እንግዲህ እሱንም እየተከታተልን ለአድማጮቻችን እናቀርባለን። አዎ አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን። ቀሪ ቀናችሁ ውብ ሆኖ እንዲቀጥልም ተመኝተናል። በድጋሚ ለመላው የእስልምና እምነት ተከታዮች እንኳን ለኢድ አል አድሃ አረፋ በዓል አድረሳችሁ እንላለን። ይህንን የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑና አዳዲስ መረጃዎች ሲወጡ መልእክት ይድረሳችሁ። ሊንኩን አጋሩና እንብዛም እንላለን። እስካሁን ለደገፋችሁን እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።